መንግስት ትኩረት ከቸራቸው ቀዳሚ ልማት አቅጣጫዎች መካከል የቱሪዝም ዘርፉ ይጠቀሳል። በዚህም ታዲያ በተለያዩ የአገሪቱ አካባቢዎች ያሉ ባህልና እሴቶች ይበልጥ ጎልቶ እንዲወጡ ዘርፉ እገዛ እያደረገ ይገኛል። በኦሮሞ ሕዝብ ዘንድ ልዩ ስፍራ ተሰጥቶት የሚከበረውና የአንድነት ብሎም የመቻቻል ምልክት የሆነው የኢሬቻ በዓልም ይበልጥ እንዲያንሰራራ ይኸው ለቱሪዝም ዘርፉ የተሰጠው ትኩረት አግዞታል። እንደ አገር አቀፍ የተሰጠው ለቱሪዝም የተሰጠው እድል ኢሬቻም እንደ አንድ ሌሎቹ በዓላቶች ህዝቡ እንዲሳተፍ ህዝቡ እንዲገኝና ወጥቶ የተለያዩ አልባሳትን ውበትን አምጥቶ አንደኛ ለልብሱ ለሚሰሩ ሰዎች የባህል ቱሪዝም ነው፣ ቱሪዝም ነው። የቱሪዝሙ ደግሞ ኢንዱስትሪ ነው። ያ ኢንዱስትሪ ያድጋል። የሚሰፉ ሰዎች ወይም የሚሰሩ ሰዎች ጥበብ ነው። የደ ጥበብ ሰዎች እድገት ያገኛሉ። ቱሪዝም የሚሰጠው ትኩረት ለሬቻ ትልቅ እድል ነው ብዬ ገምታለሁ። በተለይም በአዲስ አበባ የሚከበረው የሆረ ፊንፊኔ ሬቻ በዓል ለበርካታ ዓመታት ደብዞ ቆይቷል። በለውጡ መንግስት፣ ለቱሪዝም ዘርፉ የተሰጠው ልዩ ስፍራ ግን በዓሉ ዳግም እንዲያብብ አስችሎታል። ዛሬ ሆረ ፊንፊኔ ከመጀመሪያ ጀምሬ እኔ ነኝ እዛ ቢሮ አለኝና እያየን ነው እንዴት አድርጎ እየሰራ እንዳለ ሁራር ሰዴም እየተሰራ ነው። የህዝብ ቃል መመለስ ማለት የህዝብን ጥያቄ መመለስ ማለት በጣም ትልቅ የሚመሰገን መንግስት ነው። እጅግ አርገን ነው የምናመሰግን። እኔ አብሶ ዘንድሮ እጥፍ ድርብ ነው ደስታዬ። ለምን አክብር ቦታ አምሮ ደምቆ አብሶ 2018 የሰላም የደስታ የፍቅራችን የብሔር ብሔረሰቦች አንድነትን እግዚአብሔር አምጥቶ ያስደስተኛል። ኢሬቻ በዓል ለሀገሪቱ የቱሪዝም ስበት ከፍተኛ ሚናን የሚጫወት መሆኑ የተነሳ ሲሆን በአዲስ አበባ ከተማ መከበሩ ደግሞ ከተማዋ የመቻቻልና የአንድነት ምልክት ለመሆኗ ማሳያ ነው። የቱሪዝምን ስበት ለማነቃቃት በጣም ትልቅ እድል ይሰጣል። አንደኛ ከተለያዩ ሀገራችን ክፍል ቀርቶም ከሌላ ዓለም ሀገሮች ስለሚመጡ የአገር ውስጥ ቱሪስትና የውጭ ቱሪስቶችን ለመሳብ በጣም ስለሚያገለግል፣ አንደኛ በተለይ ለአዲስ አበባ ሕዝብ ከየአቅጣጫው ለሚገቡ የአገር ውስጥ ከተለያዩ ክልሎች የሚመጡ ወንድሞቻችን፣ ወገኖቻችን ውሃም ቢሆን ዳቦም ቢሆን ስናቀብል፣ ስንሸጥ፣ ለሆቴል ምናምን ስናራይ ለእኛ ገቢ ይሆንልናል። ለቱሪዝም መስህብ ይሆናል። አንደኛ አንድ ላይ ስንገናኝ ውበታችን ነው። ሁለተኛ ደግሞ ሰው ይዞ የሚመጣው ፍቅርን ነው። ይዞ የሚመጣው ሰው ፍቅርን። አንደኛ እነሱም ጉብኝ፣ ለነሱም ትምህርት ነው። አዲስ አበባን አይቶ የማይደሰት ዘንድሮ አሁን ያለ አይመስለኝም። በመዲናዋ ኢሬቻን ጨምሮ የበርካታ ብሔር ብሔረሰቦች በዓላት የሚስተናገድ መሆኑ ከተማዋ ብዝሃነትን በማክበር የባህል ማዕከልም እየሆነች መምጣቷን ያስረዳል። ትላልቅ ስራዎች ሲሰሩ ነበሩ በከተማ ደረጃ የእሬቻም ጭምር የመስቀልንም ብንወስድ የጥምቀትንም ብንወስድ አከባበሩ በጣም የተሻለ ሰላማዊ በሆነ መንገድ ብሔር ብሔረሰቦች ጭፈራቸውን፣ አለባበሳቸውን እያሳዩ አንድነት፣ ፍቅር፣ መተባበርን እያሳዩ የተለያዩ የራሳቸውን መገለጫ የሆኑ ነገሮችን አጉልቶ የሚያሳዩበት አጋጣሚ እየተፈጠረ ይገኛል ማለት ነው። መንግስትም ለዛ ትኩረት ሰጥቶ የብሔር ብሔረሰቦች የተለያዩ ፕሮግራሞች እንዲከበሩ ሁኔታዎችን የሚያመቻችበት ሁኔታ ነው ያለው ማለት ነው። ያ ደግሞ ምን ይፈጥራል? ብሔር ብሔረሰቦች መሀል አንድነትን፣ ፍቅርን፣ መተባበርን እንደ ኢትዮጵያ ደግሞ ውበትን የምናሳይበት አጋጣሚዎች አሉ። ከሀገር ባሻገር የአፍሪካ የባህል ማዕከል እንድትሆንም እየተሰራ መሆኑ የተነሳ ሲሆን ኢሬቻን ጨምሮ አንድነትን የሚያጉሉ በርካታ እውነቶች ማስተናገድ መቻሏም ለዚሁ እገዛ ያደርጋል። እንደ አፍሪካም እንደ ሞዴል የምንወስዳት የአፍሪካ ሕብረት መቀመጫ እና የአፍሪካን ባህል እንኳን ምናይበት አጋጣሚ በዚች ከተማ ላይ የትኛውም ከተማ ላይ ልናየው የማንችል አጋጣሚ ያን ሁሉ ይፈጥርልናል ማለት ነው። ስለዚህ አዲስ አበባ ላይ ብዙ ነገር ነው የሚጠበቀው። ይሄ ማለት ምንድነው? አፍሪካን አንድ ላይ ማምጣት አንድ ላይ ካልቸራቸውን እንዲያከብሩ አንድ ላይ አፍሪካን ማየት ብንፈልግ የት ነው ቤስት ፕሌስ ብንል ኢትዮጵያ ያውም አዲስ አበባ ነው ብለን መውሰድ እንችላለን። ይሄ ደግሞ ብዙ ትሩፋቶችን ይዞልን ይመጣል ማለት ነው። ስለዚህ አዲስ አበባ ላይ ትልቅ ስራ እየተሰራ ነው። ወደፊትም አንድነታችን የሚያጠናክሩ የብሔር ብሔረሰቦችን ውበትን ሊያጎሉ የሚችሉ ትሩፋቶች እነዚህ ኩነቶች፣ ኢቨንቶችን ፖስት ባደረግን ቁጥር የብሔር ብሔረሰቦቻችን አንድነት፣ ሰላም፣ ፍቅር እየጨመረ የሚመጣበት ሁኔታ አለ ማለት። የፊታችን ቅዳሜና እሁድ በሚከበረው የመልካ ኢሬቻ በዓልም የተለያዩ ብሔር ብሔረሰቦች የሚሳተፉ ሲሆን ኢትዮጵያዊነትም ይበልጥ ጎልቶ የሚስተዋልበትም ይሆናል።